ጤና ይስጥልኝ እንደምናላችሁ፣ ውድ የፕሮግራማችን ተከታታዮች ጃን ተክል ሚዲያ ነው። በዛሬ ፕሮግራማችን ሰሞነኛ ነገሮችን ጥርጥር አድጌ አቀርብላችኋለሁ። እሱን ተከታተሉኝ ዘንድ በአክብሮት እጋብዛለሁ። እንግዲህ ሚዲያችን አማራጭ ሚዲያ ሆኖ እንዲቀርብ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ተደራሽ እንዲሆንና ሌላ አማራጭ ድምጽ ነው እንዲቀርብ ብታደርጉ መልካም ነው የሚል አመለካከት አለኝ። ከዚህ አንጻር ተነስቼ ጥሪያለች ዝግጅት ማቅረብ ፈልጋለሁ ትከታተሉ ዘንድ ባክሩት ገብዛለሁ። እንግዲህ ዛሬ መጋቢት ማነው ግንቦት ሁለት ሁለት ሺህ አስራ ሰባት ዓመተ ምህረት በኳቤሎ ሚጌ ቀበሌ በአረንጓጎጥ ላይ የተፈጠረውን መሰረት አድርጌ አንዳንድ ነገሮችን ማንሳት ፈልጋለሁ። በዛ ቦታ ምንድነው የተፈጠረው የሚለውን ነገር ጥራርጌ ማንሳት በርግጥ በማህበራዊ ሚዲያ በስፋት ሲንሸራሸር ይሰነበተ ጉዳይ ነው። ዛሬ ደግሞ እስኪ ጥራርጌ እንዲሁ በድምጽም በቃ በምስልም ማቅረብ አስፈላጊ ነው ብዬ ስላመንኩ ነው እንግዲህም ፕሮግራም መስራት ያስፈልገው። በዛ ቦታ ላይ እንግዲህ ህግ ርቆ የተሰቀለበት ህግ ይጠፋበት ቀጠና ነው። በዛ ቀጠና ህግ እንዲጠፋ የተደረገበት ነገር የሁሉም የመንግስትም፣ በዛ በኩል እየተንቀሳቀሰ ያለውም ኃይል የጋራ አስተዋጽኦ እንዳለበት ማመን ያለብን ይመስለኛል። ምክንያቱም መንግስት በዛ በኩል የተነሳውን ጥያቄ አስቀድሞ ሰላማዊ መፍትሄ ሰጥቶ ቢሆን ቢያንስ አሁን ባለበት ደረጃ እንደዚሁ ነው ህግ የማስከበር አቅማችን ተዳክሞ እርስ በእርሳችን የምንናከስበት መድረክ አይፈጠርም ነበርና አሁን ህግ በህግ ቋንቋ መግባባት አቅቶን ሙሉ በሙሉ እየሄድን ያለነው ነገር በሙሉ አውራዊ ተግባርና፣ ይህ ተግባር እንዲፈጸም የዛ ክልል የዛ ቀጠና አካባቢ አስተዳደሮችን ትልቅ አስተዋጽኦ ማድረጋቸው መካድ የለብን ነው የሚል ሀሳብ ማቅረብ ፈልጋለሁ። እንግዲህ ምንድን ነው የተፈጠረው ነገር? በዛ ቀጠና ያሉ እዛ ባረንጓጎጥ ላይ በጠዋቱ ማታ አፍናቸው ያሮ ጠዋት ተነስተው ሁለት ሰው ገለው በመቶዎቹ የሚቆጠሩ የቀንድ ከብቶችን ዘርፈው ትዛም ባሻገር የምትመለከቱትን ቤት እንዲሁ እንዲቃጠል መደረጉን ተመልክተናል። ይህን ያህል እንግዲህ የመረረ ጥላቻ በህብረተሰብ ዘንድ እየተፈጠረ እንዲህ አይነት ድርጊት እየተከሰተ ያለው ሁለት ሰው ሞተዋል፣ አራት ሰው ቆስሏል፣ ቤቶች ተቃጥለዋል፣ በመቶ የሚቆጠሩ የቀንድ ከብቶች ተዘርፈው ሂደዋል። ይህ አይነት ሁነት ደግሞ እንዲፈጠር ያደረገው ከአካባቢው ያለ መረጃ እንደሚያመለክተው ውስጥ ለውስጥ እየተመላለሰ እና የተንቀሳቀሰ ያለ አካል መሳሪያ ያስወረደ አርሶ አደሩ ቢያንስ ራሱ እንዳይከላከል አድርጎት ነው የሚል ነገሮችም እየተነሱ ነው። ሌላው የመንግስት ኃይል እዛ የወረዳው እና የዞኑ አካባቢ ባለው የጸጥታ ችግር ሰብስቦ ግንት የሚባል ቦታ ላይ እንዳከማቻቸው መሳሪያ የታጠቁ አካላትን ግንትና ወደዚህ ደግሞ በሆነ አካባቢ አፄ ጎዳና የሚባል ቦታ ላይ እንደሰበሰባቸው ይነገራል እንግዲህ የአርሶ አደር ምንም መሳሪያ የሌለው ከማኑ ደንጎርሳ በለኋ ደንጎርሳ የሚባል አካባቢ ተነስቶ መጥቶ ነው እንግዲህ አርሶ አደሮችን ቤታቸውን አቃጥሎ ሀብት ንብረታቸውን ዘርፎ እንደሄደ የሚነገረው ይህ የሆነው ግንቦት 2 2017 ዓ ም ሲሆን እንደገና ግንቦት ሶስትም በለኋ ላይ አንድ አርሶ አደር ስተምሽቱ ተገሏል እንግዲህ የመልከቱ ይህንን ችግር እየፈጠረ ያለው አካል ማን ነው? በጣም የሚያሳዝን ነው። ሌላው የገረመን ነገር ደግሞ በእርግጥ እዚህ አይከላከበ በነሰራባ አካባቢ ሰርጤው አርከጊ የሚባል ቀበሌ ላይም እዛ የከተማው ተነስተው ጸጥታን እናስከብራለን የሚሉ ሽፍታን እናስሳለን እናስወጣለን የሚሉ ኃይላት ይለዋል። እዛ ሲሉ እርስ በርስ እንግዲህ እዛ ሽፍታው ጋር ሲዋጉ ሰው እንደተጎዳ ነው ያለን መረጃ። ከመንግስት በኩል ተልከው እንደሄዱ የተነገርላቸው ደግሞ አርሶ አደር ቤት አቃጠሉ የሚልል አሳፋሪ። በእርግጥ እነሱ ህግ ለማስከበር ነው ሂደው የነበሩት ይባላል። ህግ ለማስከበር ሄደ ደግሞ ሌላ ህገወጥ ተግባር መፈጸሙ ይሄ አሁንም ቢሆን ቀጣያችን ነጋችን እርስ በርስ እየተበቃቀልን የተመት እንት እንዲህ ያለ ትሬንድ አድርገን ልንቀጥል መሆኑን የሚያመላክተው ቤቱ የተቃጠለበት ግለሰብ ከአሁን በፊትም በሌላ በኩል በዛ በጫ አካባቢ መጥቶ አቃጥለውበት ለምኖ የሰራው ቤት እንደነበረ ነው እየተነገረ ያለው። አሁንም ደግሞ ቤቱ ተቃጥሏል። ይህ ሰው ቤቱ የተቃጠለው ልጅ ሽፍታ ነው የሚል ነገር እንደሆነ ነው የሰማ ነው። በእርግጥ ልጅ ሽፍታ የሆነው አባትየሆን አስፈቅዶ ነው ብሎ ማሰብ ትንሽ የሚከብድ ይመስለኛልና ከዚህ አንጻር ቢያንስ ሕግ እናስከብራለን የምተው ሰከን ብላችሁ፣ ጉዳት ደርሶባችኋል ሰምቻለሁ። ጉዳት ቢደርስባችሁም ግን ደሞ ሌላ ጉዳት እንዲደርስ ማድረግ ይህም አግባብ አይደለም እና ቢያንስ ከዚህ አንጻርም ሰከን ብሎ መመካከር መነጋገር ቢቻል የሚል መልእክት አለ። ከዛ ውጭ ደግሞ በመተማ ወረዳ ያለውም ሁነት የተወሰነ ማጣራት ሞክሬ ያለው ሰሞኑን የመተ ማ ወይም የምዕራብ ጎንደር ዞን አስተዳደር መቃ ላይ ስብሰባ አድርገው ነበረ። እንግዲህ የታጠቀ ኃይል ግባ የሚል ነገር አቅርበዋልኝ። ይሄ የታጠቀ ኃይል ደግሞ ለመግባት ምን ዋስትና ልን ካሁን በፊት የገቡትን ወስዳቸው አስራችሁን ያስቀራችኋቸው እነሱም ፍቷቸውና እነሱ የምትፈቷቸው ከሆነ እኛ የመግባት ችግር የለብንም የሚል መከራከሪያ ነጥብ ይዘው እንደቀረቡ መረጃችን ያመላክታል። ከዛ ውጭ ደግሞ እንዲሁም ደግሞ መቃና የባህር ቁርቁር አካባቢ ሰው በዛ አካባቢ ታጥቆ የሚንቀሳቀሱ አካላት ጋር ለምን ነው ህዝባችን እርስ በርስ ለምን ነው እንደገዳደሩ ለምን ነው ጥያቄ አቅርቦላቸው ነበር። እነሱም ይሄን ይሄን አድርጉልን የሚል አቅጣጫ እንዳስቀመጡ ነገሮችን ለመረት ይችላል። እንግዲህ በአጠቃላይ ዛሬ ጭድግ አካባቢ ኔትወርክ እየሰራ አይደለም፣ ስልክ እንደፈለገ ማነጋገር አይቻልም። በበታችን በኩል እየተመከረ ያለ ነገር እንዳለ ይነገራል። ምን እየሆነ ነው የሚለው ነገር በቀጣይ በህዝባችን ለምን ሊያመጣ ይችላል የሚለውን ነገር በጥልቀት ማነጋገር ያለብን ይመስለኛል መቼም እንደ አፋራ ልጅ ሀገር እየተሽኮረ መምን መቼም መከራው ሲመጣ ዝም ብሎ ማየት ያለብን አይመስለኝም። ሁላችንም እስኪ ፊትለፊት እየወጣን የመፍትሄ ሀሳብ ማፍለቅና ማቅረብ ብንችል መልካም ነው። ያ ካልሆነ ነጋችን እጅግ በጣም አስቸጋሪ ነው። እች አገር በሰላም ስትቀጥል ነው እኛም በሰላም ልንቀጥል ምንችለው። ህዝባችን በሰላም ብሎ ሲያድር ነው እኛም በያለንበት በሰላም ልንኖር ምን እንችለውና ህዝብ እየተጎዳ እኛ በሰላም እንኖራለን ብሎ ማሰብ የዋነት ነውና፣ ሁሉም አካል ቢያንስ እስኪ አማራጭ በሚዲያችንም በኩል ቢያንስ በስፋት እየተነጋገርን አቅጣጫ እያሳየን ብንሰራ መልካም ነው የሚል መልእክት አለኝ። ሁሌም ቢሆን መቼም ወደ ሚዲያ ወጥተን ችግሩን ለማቅረብ ፍርሃት አለብን። ለምን እንደሆነ አላውቅም። ይህን ደግሞ አስወግደን እስኪ ግንባር ለግንባር እየመጣን ቢያንስ ሰላማዊ የሆኑ ነገሮች እየተነጋገርን ወደ ሰላም አቅጣጫ እስካሁን የመጣንበት ትሬንድ በምንም በሉት በምን አሁን ካለንበት ሰቆቃና አሁን ካለንበት ምስቅልቅል አድርሰናል። ከዚህ በኋላም ደግሞ ቢያንስ ሰላም ሰላም የሆኑ ነገሮችን አቅጣጫዎችን እየተበካከርን ብናሳይ የሚል መልእክት አለ። በቀጣይ በሌላ ፕሮግራም እስከምንገናኝ በደህና ቆዩ ክሰናበታለው። ስለ አዳመጠ ስለተከታተለ ከልብ አመሰግናለሁ።